ሙሉ የቤት እቃ በመቶ ሺህ ብር ብቻ የእቃዎቹ ጥራት ደግሞ የሚገርም ነው እናንተ ማየታችሁ የምትፈርዱ ይሆናል ሰላም ጤና ይስጥልኝ ወደርቻ ሚዲያ ቤት ሰዎች እንዴት ናችሁ ይህ ለእናንተ ጠቅማል ብለን የምናስባቸውን ምርትና አገልግሎቶች የምናቀርብበት ቻናል ነው እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ እንዲሁም ላይክ በማድረግ አብራችሁ ቆዩ ሰላም እንዴት ነሽ? ይመስገን። ቤታችሁ በጣም ነው የሚያምረው። በመቶ ሽብር እና በመቶ አርባ ሽብር ፓኬጅ አላችሁ ተብለን የመጣ ነው እና ምን ምንድን ነው የሚያጠቃልለው? የመቶ ሽብር ነው። የመቶ ሽብሩ ሶፋ፣ ባለ ስድስት ሴት ዳይኒንግ፣ መቀመጫ ይሄን ሁሉ እቃ በጣም ደግሞ በኋላ የምናየው ይሆናል። የመቶ አርባ ውስጥ መቶ አርባው ቴብል ቲቪ ስታንድ የስድስት ባለስድስት ጠረጴዛ የምግብ ሶፋ እና አልጋ ሜትር ከሀምሳ አልጋ አልጋ ነው የሚለየው ማለት ነው። በጣም አሪፍ እቃዎችን ማየት እንችላለን። መቶ ሺህ ብሩ ላይ ያለው ሶፋ ይሄ ነው አይደል? ኳሊቲ አሪፍ ይመስላል። ከታች እንጨት ነዋል። እግሩ እንጨት ነው። እግሩ እንጨት ነው። ቆንጆ ነው። እስፖንጆ ማለት አናቸው እስፖር ኤች ዲ ኮምፕሊት ነው የምንጠቀመው እንጨቱ ደግሞ ሳፋሪያን ይባላል። ኦኬ፣ በጣም አሪፍ ብር በጣም አሪፍ እሺ። ሌላስ፣ መቶ ሺህ ብሮ ላይ የሚያጠቃልለው ፓኬጅ ምንድን ነው? ይሄ ላምኔትድ የሆነ ቲቪ ስታንድ ዋተርፕሩፍ ናቸው ሁሉም። ይሄ ነው በከለር፣ በፈለጉት ከለር ማለት ነው። ስለዚህ እንጨቱ ምንድን ነው እነኚህ ላምኔት ናቸው፣ ዋተርፕሩፍ ናቸው፣ ላምኔትድ ናቸው። እኔ ብዙ ስለ እውቀቱ ስለሌለኝ ነው፣ ግን ቆንጆ ነው፣ በጣም ያምራል። ቆንጆ ናቸው፣ በጣም ቆንጆ ናቸው። ኦኬ ሌላስ ምን አለ መቶ ሺ ብሩ ላይ ሴንተር ቴብል ሴንተርስ አንዱ ማርስ ሴንተር ቴብል አለ ማየት እንችላል ሴንተር ቴብል ከለር አለው በጣም ግን የእውነትን ስለሚያምር ነው። ቆንጆ ናቸው በጣም አሪፍ። ሌላስ ምንድን ነው ያለው? እስካሁን የነገርኩሽ የመቶ ሺሁን ፓኬጅ ነው። ይህ አሁን ከመቶ ሺሁ ላይ አልጋ ጨምሮ መውሰድ የሚፈልግ ሰው መቶ አርባ ሺ ሆናል። አልጋ ሳይጨምሩ እስካሁን ያየ ነው መቶ ሺህ ብር ነው። ሶፋ፣ ሴንተር ቴብል፣ ትንሽ ስታንድና የምግብ ጠረጴዛ በጣም አሪፍ። አልጋው በጣም ያምራል። ቆንጆ አልጋ ነው። ሜትር ከ50 ነው። ከአውስትራሊያ ነው የተሰራው። ሲምፕል ነው። ብዙ ቦታ ማይዝ ነው። ቆንጆ አልጋ ነው። ምን አለ? ፍራሽ አለው ወይስ አልጋውም ብቻ? አልጋው ብቻ ብቻ ነው። ኮሜዲን አለው? አዎ፣ ባላንድ ኮሜዲን ኮሜዲን አለ። ኦኬ። ሁለቱም ማማ አንድ አማራጭ ማውሰድ ይችላሉ። ይሄን ከፈለገ ያኛን ከፈለገ፣ በከለር ማለት ነው። በከለር ይሄ በጣም የሚያምር ሶፋ ነው። እያየሁት ነበረ ገና ከመጣ ጀምሮ እህ ለብቻ ሲሸጥ ስንት ብር ነው የሚሆነው? የኛው ቆንጆ ሶፋ ነው እንደምታዩ፣ ፊክስድ ነው። ከለር አማራጭ አለው። ሀምሳ ሶስት ሺ ባለስድስት ሴት ነው። ማቴሪያሎች ምንድን ነው? ከዛ ተመሳሳይ ናቸው። ባይ ዘ ወይስ የሶፋ እንትናችን ላይ የሁለት አመት ዋስትና አብረን እንሰጣለን። በጣም አሪፍ ማቴሪያላቸው አንድ አይነት ነው። ሴቱ ብቻ ነው የሚለያየው። ሴቱም ተመሳሳይ ነው። ፊክስድ መሆኑ አይነሳም እሱና ዲዛይን ሌላስ ምንድን ነው የምታሳየው? ከፓኬጅ ውጭ ያለውን እቃ እንደ አማራጭ ይሄም ሶፋ አለ። ለትልቅ ቤት ሪከመንድ የምናደርገው ነው። ግሬስ ያለው ሶፋ ነው። ከለሩ በጣም ያምራል፣ ቆንጆ ነው። ቆንጆ ከለር ነው ያለው። ይህም የከለር አማራጭ አለው። በፈለጉት ከለር ማለት ነው። እግሩ ይሄ ለየት የሚያደርገው ብረት ነው ብረት ነው። ዋስትናው እግሩንም ያጠቃልላል። በጣም አሪፍ ማቴሪያላቸው አንድ አይነት ነው፣ ተመሳሳይ ነው። ስንት ብር ይሆናል ይሄኛው? መቶ አስር ሺ በሰቨን ሴት መቶ አስር ሺ የሚለየው ከዛ ጋር በእግሩ ብቻ ነው። አይ እግሩ ብቻ አይደለም፣ ያው ገዘፍ ሲል የሚወስደው ማቴሪያልን ዲዛይኑም ነው ዋጋ ነት አለው እንጂ የምንወስደው ማቴሪያል የምንሰጠው ዋስትና ተመሳሳይ ነው። ቦንድድ ነው ቦንድድ ነው፣ ማለዳ ቦንድ ጨርቅነቱ በጣም ቆንጆ ነው። እንደዚህ ተጋብሎ ቆንጆ ነው። ማይሰለች ከለር ነው ዝም ያለ ከለር ነው እና ያምራል በጣም ለሁሉም የቤት ቀለም ጋምሮ ሜል ነው። እሺ በጣም አሪፍ ሌላ ደግሞ ይሄም አለ ያምራል ይህም እንዳልኩሽ ለትልቅ ቤት ነው ሪኮመንድ እናረጋው ከለሩን ክሬም ከለር ቆንጆ ከለር ነው በጣም ያምራልሽ በመቶ ሺ የእኛው መቶ ሺ ማቴሪያሉስ ምንድነው የተጠቀማችሁት ተመሳሳይ ነው ማቴሪያሉ ሁሉም ላይ ተመሳሳይ ነው የሚጠቀመው ስፖንጁ ቦንድድ ነው ቦንድድ ናቸው ያምራል በጣም ቆንጆ፣ በጣም ቆንጆ እቃዎች ነው ያሏቸው እዛ በረ ላይ ያለው። ኦኬ ይሄ ደግሞ ኢምፖርተድ ነው። ኦኬ ባለ ሰቨን ሴት ነው። እህ ነው መቶ ሰማንያ ሺህ ሰቨን ሴት ይሄ ሁሉ ባለ ኦኬ። እዛ ጋር ውጭ ላይ ያለው ማለት ነው። እሺ አዎ እ ከየት ኢምፖርተድ የሆነ ነው? ቻይና ከቻይና ኢምፖርተድ ቻይና። ኦኬ ያምራል በጣም በጣም ቆንጆ ነው። ከለሩም እያምራል በጣም ሁሉንም እቃዎች ያምራል እያልኩኝ ነው የሆነ ስለሚያምር ነው። ሴንተር ቴብሉን ያጠቃልላል ወይስ ለብቻ ነው? ስንት ነበር ዋጋውን? መቶ ሰማንያ ሺህ መቶ ሰማንያ ሺህ መቶ ሰማንያ ሺህ ካላቸው ይህንን ውብ እቃ መግዛት ትችላላቸው ማለት ነው። በጣም አሪፍ። ሌላ ስም እንደምታሳየኝ ሌላ ቴብሎች አሉ፣ ቲቪ ስታንዶች አሉ፣ ዳይኒንጎች አሉ ትሬኒንግ ገና እያየሁኝ ነበረ። በጣም ያምራል። አዎ ሲምፕል ነች፣ ቆንጆ ነች። ኢሚቴሽን ነው ይሄኛው፣ ተወለዋይ ነው፣ ቆንጆ ነው። ዋተርፕሩፍ ስለሆነ ሌዘር አይደለም አይደል? አይ፣ ዋተርፕሩፍ ኢሚቴሽን ነው። ኢሚቴሽን። ስለ ዕቃ ብዙ እውቀቱ የለኝም። ይሄም ኢምፖርትር ነው። ከላይ ያለው ማርበል ነው። ይሄኛው መቶ አምስት ሺህ መቶ አምስት ሺህ ኦኬ፣ በጣም አሪፍ። ባለ ስምንት ሴንት ነው፣ ስድስት ስድስት ወንበር አለው በጣም ሰፊ ጠረጴዛ አለው በጣም ረዥም። ኦኬ ሌላ እዚጋ ደግሞ ቆንጆ የሆኑ የኢፖክሲቲቭ ስታንዶች አሉ። ያምራል በጣም ከለራቸው እራሱ ያምራል። ቆንጆ ናቸው። ኮምቢኔሽናቸው ደስ ይላል። ጥራታቸውም እንደዛው ዋጋቸው ሀያ ስምንት ሜትር ከሰማንያ ናቸው። በጣም አሪፍ እነዚህ ማለት ነው። እነዛ ሚሲግ ያጠቃ እነኚህ ደግሞ ሜትር ከሀምሳ ናቸው

እነኚህ ከአውስትራሊያን ኦክ የተሰሩ ኮፊ ቴብሎች ናቸው። ዘጠኝ ሺ የእንጨት ቲቪ ስታንድ ቴብሎች፣ የእንጨት ቲቪ ስታንድ እዚህ ጋር አለ። እንጨት ከለር አይሰለችም፣ ያምራሉ። ኦልዲስ ነገር ነው ግን አይሰለችም። ሴንተር ቴብሉ ስንት ብር ይሆናል? አስራ ዘጠኝ እንጨቱ ምንድን ነው? አውስትራሊያ ነው። ሴንተር ቴብሉን እና ቲቪስት አንዱን ማች ለማድረግ የፈለጉ ሰዎች ሁለቱን ማውሰድ ይችላሉ። አሪፍ ማለት ነው። በጣም የቲቪስት አንዱስ ዋጋ ስንት ብር ይሆናል? ተመሳሳይ ነው። አስራ ዘጠኝ ነው። ሜትር ከሰማንያ ነው። ቤታቸው ጠበብ ያለ ሰዎች ቀንሰው ማሰራት ይችላሉ። በፈለጉ ሳይዝ ወዳ እንቀበላለን። ቤታችሁ በጣም የሚያምረው እንደነገርኩሽ፣ እንግዲህ ከብዙ በጥቂቱ ያለውን አሳይተሽናል። እንግዲህ መጥተው ማየት ለሚፈልጉ ሰዎች መታችሁ ዩ የቀውን ኳሊቲ መታችሁ ስታዩት ነው የምታውቁት። አድራሻችሁ የት ነው መጠሚፈልግ ሰዎች? ሲኤምሲ ሲቪል ሰርቪስ ኮሌጅ ፊትለፊት ባንክ ሱፐርማርኬት ከሆነ ስልክ ወጥርካለች እዚህ ላይ በመደወል መታችሁ መግዛት ትችላላችሁ ማለት ነው። እሺ፣ ስለነበረ ጊዜ አመሰግናለሁ። እኔ ነው አመሰግናለሁ። እሺ፣ መልካም መልካዎች፣ ስትተከታተሉት የቆያችሁት ይሄን ይመስላል ማለት ነው። በጣም ቆንጆ ቆንጆ እቃዎች ናቸው ያሏቸው። ፓኬጁን መግዛት ለምትፈልጉ፣ በከባኬዎቹ ውጭም ደግሞ በተናጠለ መግዛት ለምትፈልጉ ሰዎች ሁሉም ነገር አላቸው ማለት ነው። መታችሁ መግዛት ትችላላችሁ በቀጥታ ቪዲዮ እስከምንገናኝ ሰላም ቆዩልኝ።